ሊፕስቲክ ሀይሚና ቡራ እንግዲህ ትናንትና አሪፍ ጌም ነበራቸውና። ትናንትና በነገራችን ላይ ቀጥሮ የላቸውም አደል? በቃ በራሳቸው መጥተው ከሚፈልጉት ሰው ጋር እየላኩ ሲጫወቱ ነበርና እንግዲህ እነሱ ነው ሲያሸንፉ ነበር። በመጨረሻ ደግሞ የው በላቸው መጥቶ ትንሽ ጓገጭ ብሎ ሄዷል ማለት ነው በአስራ አንደኛው ሰዓትና፣ ትናንትና ሀይሚና ብሩክ እጅግ በጣም ደስ የሚል ጊዜ ነበራቸው። በጣም ማለት ነው እንደዚህ ብለው ነበር። እምር ድምቅ ብለው ያመሹት ማለት ነው። እኔ ስላልተመቼ ቪዲዮ አልሰራውም ትናንትና ማለት ነው የው ከመሸም ስለነበረ እና በጣም በቃ ማለት ሀይሚና ብሩክ ድምቅ ብለው እያስደመሙን ነበር እና ብዙ ሰውም ተመልካች ነበራቸው። አይቲንግ ወደ ሶስት ሚሊዮን ምናምን እንደዛ በጣም አሪፍ ጌም ተጫውተዋል ማለት ነው። በጣም ከብዙ ሰዎች ጋር ተጫውተዋል። እንግዲህ በመጨረሻም ያው ሀይሚና ቦራ እንዴት ነው ሰላም መሆናቸው። እኔ እሱን ብቻ ነው የምፈልገው ና ሰላም መሆናቸው። ሀይሚዬም እንዲሁ በማን ቤት ነው በትምህርት ቤት መታ ነበር ና ቦራም በሌላ ቤት መቷል። እንግዲህ ችግሩ እንደተፈታ ችግሩ ቀላል እንደሆነ በብሩክና በሷ ምንም አይነት ችግር እንደለለ የው ፕራንክ አደርጋለሁ ብዬ ነገሩ ሊበላሽ ነበር። ነገር ግን በቃ ችግሩን ፈተነዋል። ምንም ችግር የለም ብላ ተናግራለች እና ደስ ብሎ ይዞኛል ከዛ ባለፈ አሪፍ ጌም ተጫውተዋል፣ ማለት ነው በጣም ማለት ነው። እንግዲህ ተመልካችም ማለት ነው ሀይሚዬ ግንባሯን ሳምልን፣ ሀይሚዬ ሳምልን እያሉት ነበር። ና ያው ትንሽ በመሀል የሆነ ስለነበረ በቃ ኦዲንስ ይፈልጋል የነሱን ሰላምነት እና እና ቡራም ደግሞ ትእዛዙን ተቀብሎ እንደዚህ ተሳስበው ነበረ፣ ቪዲዮቸውን የጨረሱ በመጨረሻም እንግዲህ ሀይሚን ሊሸኛት ላይውን ሲዘጋ ነበር። ኩን እስከዛ ሰዓት እውነት ለመናገር እየተከታተልኳቸው ነበር እና በጣም አሪፍ ደስ የሚል ጊዜ ነበራቸው ከሚባለው በላይ ማለት ነው እና እንዲሁም አንዴት አብርሃም ትጫወት ገብታ ተገርማ ተደንቃ በኮፒ ሊንክማ እንዲ አይነት ሰው ወይም እንደዚህ ሰውማ አይኖር ኖራችሁ እንዴት እኔ ተሳስቼ ነው የገባው ምናምን ብላ ተቀጣ የሆነ ዘፈን ዘፍና ወጣለች፣ ማለት ነው ሶ ሃይምና ቦራ ሚዲያውን እያስደመሙት እንደነበረ ነው የሚያመላክት። ብቻ ግን በጣም አምሮባቸው ማለት ነው። ሁለት አንድ አይነቶች እስኪ ይዋቸውና ሳቃችሁም ናቸው በቃ በቃ ደስ በቃ ጨረቃ መስለው ነው ፍንተው ብለው ያመሹት። የምር ከመጀመሪያው እስከ መጨረሻው ነበርኩኝ በመሃል ወጣ ገባ ብለን ማለት ነው ስራ ላይ ስለነበርኩ ብዙዎቻቸው ቪዲዮ ሰርታቸዋል። ደስ ይላል በጥሩ ሁኔታ ማለት ነው። በጣም ደስ ያለ ነገር ደግሞ ማለት ነውና በቃ ማለት በሁለታቸው መሃል የሆነ ግጭት ተፈጥሯል ብለው በጣም በጣም በጣም የምሬን ነው ምላቹና ከልክ ያለፈ የሀይሚ ፎቶ እየተዘቀዘቀ ነበረ ቲክቶክ ላይ ማለት ነው። የምሬን ነው እምላችሁ በቃ በጣም ደስ ደስ የሚለውን ቪዲዮ እንትን ፎቶዋን እየመረጡ ማለት ነውና በጣም እየዘቀዘቁ በሚያስጠላ ነገር እያቀናበሩ ነበርና ትናንትና በስማም ላይቭ ከገቡ በኋላ እና ሀይሚ እና ቪዲዮ ከሰሩ በኋላ እኔ ትንሽ ተሻለኝ እንጂ እንዲው ቀን ላይማ በጣም ነው የሚያስጠላ ወደ ሚዲያው ራሱ ለመግባት ማለት ነውና፣ በዛም ስትገቡ ፎቶ ተዘግዝቆ፣ በዛም ስትገቡ ፎቶ ተዘግዝቆ ደንግጣችሁ ተውጣላችሁና በጣም ያስ ጸላ ነበረና፣ ግን እንደዚህ ችግሩ ተፈቶ በነገራችን ላይ ችግር እኮ ቀላል ነበረ ማለት፣ እኛ ኦዲዬንሶች ወይም እኛ የሁለቱ ደጋፊዎች የምንባለው፣ እኔ አድናቂ ነኝ ደጋፊ አይደለሁም። ተናምር ያለውና ና እኛንን ነገሩን እያባስ ነው ያለን። ማለት ሁለቱ ቶሎ ችግራቸውን እንዳይፈቱ እንዲቀራረቡ፣ እንዲራራቁ የምናደርጋቸው እኛንን ና በቃ ቶሎ ነገሩ በማብቃቱ እና አብረው ላይቭ ላይ እንደዛ ሲመጡ እኔ በቃ የመራዬን ነው ብላቸው ና ሰርፍራይስ ነው የሆንኩት፣ እንዴት ደስ እንዳለኝ። ምክንያቱም ቪዲዮ ላይ በተለያየ ቦታ መጡ፣ ብሩክም በሌላ ቤት ሲመጣ በኤሉ ቤት ሲመጣ እንዲሁም ሀይሚ ደግሞ በስምረት ቤት ስትመጣ፣ ምንድን ነው አብረው አይመጡም እንዴ ችግሯል ተፈታም እንዴ ብዬ ሀይሚ ሀይሚን ነበር መጀመሪያ ያዳመጥኩና ሀይሚን ሳዳምጣት ችግራችን ተፈቷል ስትል ዋው አልኩኝ። ከዛ ቡራሚ ጥሩ ነው። ከጓደኞች ከነሚና ጋር ነበር ቪዲዮ የሰራ ለማበረታታት የሉን ማለት ነው። ከዛ ላይ ላይ ሲመጡ በቃ እንዴት ነው ጨዋታው አለቀ ማለት ነው። ማለት ሁለታቸው ሰላም እንደሆኑና አንድ እንደሆኑ በቃ ደስ በሚል ሁኔታ እንዲሁም አንድ ላይ ሲመጡ በጣም ደስ አለኝና በቃ ዛሬም ደግሞ በዩቱብ እንመጣለን ብለዋልና ደስ ይላል። ሚዲያው እረፍ አለ። በተለይ እስኪ ቲክቶክ ላይ አረ በፈጣሪ እናንተ ለእናንተ በቃ እኔ እንዴት ነው ማርያም ነው የምላችሁ እና እኔ ቃል አጥሮኛል ማለት በዚህ ልክ ለምንድን ነው ትግስት ያጣንበት? አንድ ቀን ትንሽ የአንድ ቀን እንኳን ፕራንክ ሲሰራ ፎቶ ዘግዝ ቀን ምንዘል ከሆነ አንድ ሳምንትና አስራ ሶስት ቀን እንደ ባለፈው አሁን ፕራንክ ቢሰሩ ምን ልትሉ ነው? ጨርቃችሁን ጥላችሁ ልታብዱ ነው? ትግስት የሚባል ነገር ሊኖረን ይገባል። ይ ሚና የቡራ አድናቂዎች ማለት ነው። እና በጣም እኔ እንጃ ግን እነዚህ ትንሾቹ ናቸው እንደዚህ የሚያደርጉ ማለት ሞርዛን ያኔ ናይንቲ ፐርሰንት የሚሆነው እንደዚህ አያደርግም። የተወሰነ ፐርሰንት ሰው ብቻ ነው እንዲህ የሚያደርገው። እና በጣም በጣም የሚያስጠላ በቃ ቤተሰብ የምሬ ነው እምላችሁ። እና የመጨረሻ እኔ እንደ ትናንትና ደብሮኝ አያውቅም። በቃ እዛም ስትገቡ የሀይሚ ፎቶ ዘግዘግዝቀ፣ እዚያም ስትገቡ የቡራ ፎቶ ተዘግዘግ፣ ምን ትላላችሁ? የሚያወሩት የሚያቀናብሩበት ሙዚቃ ደግሞ በቃ ልብ እንዴት ነው የሚያስጠላ ነገርና፣ ግን ደስ ብሎኛል ዛሬም እንግዲህ ይመጣሉ ማለት ነው። አንዳንዴ ሀይሚና ሃይሚና ቦራ በሚሰሩት ነገር እንዴ፣ ሰው ሆኖ እኮ የማይሳሳት የለም። የምሬን እንምላችሁ ማለት እንዴ፣ ማለት እንዴት ነው አሁን የሰው ልጅ ሆኖ የማይሳሳት አለ እንዴ? የለም። ሰ አሁን ነገ ጠዋቱም ቦራ ሀይሚን ፕራንክ ሊያደርግ